አሁን የደረሱን ነገሮች ጋብ ይላሉ ሲባል አሜሪካ ሌላ ነገር ውስጥ ገብታለች። የኢራን የኒውክሌር ማዕከላትን ለማጥቃት ትራምፕ ከእስራኤል ጋር ለማበር እያሰቡ ነው። ስድስተኛ ቀኑን በያዘው የኢራንና እስራኤል ግጭት እስራኤል የኢራን ዩራኒየም ማብሊያን መምታቷን ስትገልጽ አሜሪካ ከእስራኤል ጋር ለማበር እያጤነች መሆኑ ተሰምቷል። አሜሪካ ከእስራኤል ጎን ተሰልፋ በኢራን ላይ በሚካሄደው ጥቃት የምትሳተፍ ከሆነ ግጭቱን ወዳልተጠበቀ አቅጣጫ ሊወስዶ ይችላል ተብሎ ተሰግተዋል። እስራኤል ትናንት ሌሊቱን በቴሔራን የሚገኘውን የዩራኒየም ማብሊያና የጦር መሳሪያ ማምረቻዎች መምታቷን ገለጸች። ኢራን ወደ እስራኤል ምሳኤሎችን ማስወንጨፏን ብትገልጽም የጥቃቱ መጠን ግን እየቀነሰ መምጣቱ ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እኛ ኢራንን ጠቅላይ መሪ አያቶላ አሊ ህምንን አንገድልም፣ ቢያንስ ለጊዜው አንገድላቸውም ብለዋል። የአሜሪካው ፕሬዝዳንት አያቶላ የት እንዳሉ በትክክል እናውቃለን፣ ቀላል ዕላማ ነው፣ ግን እዚያ መልካም ነው ብለዋል። ይህ በእንዲህ እንዳለ ትዕግስታችን እያለቀ ነው ስሎ አስጠንቅቋል። ከዚያም ያለ ምንም ቅድመ ሁኔታ እጅ መስጠት እስራኤል ኢራን ማጥቃት ከጀመረች ስድስት ቀናት የሆነ ሲሆን ሁለቱም ወገኖች እርስ በርስ መታኮሳቸውን ቀጥለዋል በሁለቱ ሀገራት መካከል ግጭት የተቀሰቀሰው ባለፈው ሳምንት አርብ እለት እስራኤል የኢራንን ኒውክሌርና ወታደራዊ ተቋማትን ካጠቃች በኋላ ነው ኢራን በሰው አልባ አውሮፕላኖችና በባላስቲክ ሚሳይሎች ምላሽ ሰጥታለች ሚኪ ወርልድ ኒውስን ሰብስክራይብ በማድረግ ወቅታዊና ተአማኒ የዓለም ዜና ያግኙ ሰላም ቆዩልኝ